እናቴ እግዚአብሔር ያክብርጭ እድሜሽን ያኑርልን፣ አትለይን። እናንተ በሴት ልጅ የምትሰሩትን ፖለቲካና እነ ክብርት ከንቲባ አዳነች የሚሰሩትን ትክክለኛ የሴት ልጅ ስራ አይተማል። ክብርት ከንቲባ በዚህ ስራቸው ማንም የማይዘነጋውን ስኬት አስመዝግቧል። ማንም ባያመሰግኖት ራሱ እሳቱን የተቃጠሉት አፎቱ የለበለባቸው ፍሙ ያቃጠላቸው ሴቶች አመስግኖታል። ግብጾች ተርበድብደዋል። ሂሊዮፖሊሶች ተቀጥቅጠዋል። የአልሲሲ ሲሲ ቤት ረፍታቷል። የአስመራው ሰውዬ ተጨንቋል። አማራና ፋኑ አንድ አይደሉም ስንልኩ የሰነበት ነው ይንኩ ወደዳችሁም ጠላችሁ የኢትዮጵያ ከፍታ ይረጋገጣል። ወደ ቀይ ባህር በአባይ በኩል እየሄድ ነው ወደ ቀይ ባህር በጎጃም በኩል። ሰላም ጤና ይስጥልን። ውድ የዮሐንስ ኮርነር ቤተሰቦች እንዴት አላችሁ? እንዴት ሰነበታችሁ? አላችሁ ወይ? አለን አለን አለን። እኛ እንኳን አደረሳችሁ። ዛሬ እንግዲህ የዓመት በዓል ነው ለምንላው፣ የእስልምና እምነት ተከታዮች እንኳን ለኢድ አል ፈጥር በዓል በሰላም አደረሳችሁ። ኢድ ሙባረክ ብያለሁ። አላህ ጾማችሁን ይቀበላችሁ ድዋችሁን ይቀበላችሁ። እንግዲህ በድዋችሁ ሀገራችን እንዳሰባችሁ እኛንም እንዳሰባችሁ ተስፋ አደርጋለሁ። እንግዲህ ተናፋቂው የረመዳን ወር አልቋል። ኢንሻላህ ደግሞ ለቀጣዩ እንዲያደርሳችሁ ምኞቴ ነው። በዚህ በተናፋቂው የረመዳን ወር ብዷችሁ ሀገራችሁን ደግሞ ስላሰባችሁ እጅግ አድርገን ነው የምናመሰግነው። ዛሬ እንግዲህ አውደ ዓመት ነው። ዓመት በዓል ነው። እንኳን አደረሳችሁ ኢድ ሙባረክ ብያ አለው። ያው እንግዲህ አንድ ቀን እንኳን አታስፈጥሩኝ፣ ግን እዚህ ቤት ያላችሁ ሰዎች እና ህመድዲን ምናምን ሳጠሩኝ አዝኛል። ብቻ ይሁን ይሁን ነው የምንለው። ብቻ እንኳን አደረሳችሁ። እንደዛ ብለን እንደምጀምረው ዮሀንስ ኮርነር ላይክ ሼር ማድረግ እንዳይረሳ፣ እንዲሁም ደግሞ ሜምበርሺፕ ጆይን ማድረጋችሁን ትችት ማድረጊያም ክፍት ስለሆነ ቻናላችን እያደገ ስለሆነ አብራችሁን ቤተሰብ መሆን እንደምትችሉ ማሳወቅ እፈልጋለሁኝ እንደዛ ይሁን ዛሬ በተለያዩ ጉዳዮች ላይ እንነጋገራለን ብርቱካንና አዳነች ቀላል ርዕስ እንዳይመስላችሁ በርካታ ጉዳዮች የምንፈትሽበት ጉዳይ ነው ከንቲባዋ እንባ ስለታዩበት ትልቅ ሀገራዊ ፕሮጀክት እናወራለን እንዲሁም አብይ ያሸንፈዋል ብለናል ወደ ቀይ ባህር መሄጃው መንገዱ ተሰርቶ አልቋል። ኮንግራ ፕራውድሊ ነው የምንለው። እንኳን የመደመር ትውልድ ሆነ እንኳን የመደነባበር ጌቶች አልገዙም። እንኳን ከነሱ ጋር አልተሰለፍን። እንኳን ለሰከንድም ቢሆን ቃሌን አላጠፍኩ። እንኳን ለሰከንድም ቢሆን ቋንቋ ያልተለዋወጠ። እንኳን ለሰከንዳትም ቢሆን ከአቋሜ ዝንፍ አላልኩ። አብይ አሕመድ የሚባል ሰው የማያሳፍረኝ ለዚህ ነው። ፕራውድሊ መደመር ጄኔሬሽን እንደዛ ነው የምንለው። እሱን ጉዳይ እናነሳዋለን። በቅድሚያ ብርቱካንና አዳነችን እንፈትሸዋለን። ሰሞኑን መአዛ መሐመድ የምትባል ሴት ድራማ ቀመማ ይዛ መታ ነበር። ብርቱካን የምትባል ሴት ይዛ መታ ነበር። እኔ አሁን ቤት ውስጥ ብርቱካን ሳይ ራሱ መብላት እየፈራው ነው። ፈጣሪ እርዳኝ። ትክክለኛ ብርቱካን ነው ትክክለኛ ብርቱካን አደለም። ማዚ ግዚያር ይልሽ እንደዛ አድርገው ፖለቲካቸውን አሳይተውናል ዛሬ ግን አዳነች እና ብርቱካን ብለን እናነጻጽራቸዋል የእነኝህ ሰዎች ፖለቲካ ሴት አይመርጥ አባት አይመርጥ እናት አይል ልጅ አይል፣ ቄስ አይል መምህር አይል አትሌት አይል ቀን ሰራተኛ አርቲስት አይል ለፋተኛ ሁሉንም ቀርጥፎም ይበላል ሰሞኑን በሴት ልጅ ጥቃት ሊሰሩት የሞከሩትን የረከሰ የጨቀየ ሸታታ ፖለቲካቸውን አይታችኋል። በሱ ፖለቲካ ማግስት ትላንትና ክብርት ከንቲባ አዳነች አበቤ አንድ ስፍራ ላይ ተገኝተው ነበር። የሴቶች ልህቀት የሴቶች ማዕከል ነው። አንድ እውነት ገባኝ። ሰው ሆኖ መፈጠር፣ ሴት ሆኖ መፈጠር በወል ያመሳሰላቸው ሰዎች ቢኖሩም ለሴትና ለእናትነት እናትነት ክብር ያላቸው እና ክብር የሌላቸው ተብሎ በሁለት ይከፈላሉ። ነው መዓዛም ሴትናት አዳነች አበቤም ሴት ናት። አንዳንዶቹ መጡና ክብርት ከንቲባ አዳነች አበቤ ይህንን ስራ የሚሰሩት ለፖለቲካ ነው ይላሉ። ለፖለቲካም ከሆነ እሰይ ደግ አደረጉ። በሴት ልጅ የሚሰራ ፖለቲካ እንዲህ ነው። እናንተ በሴት ልጅ የምትሰሩትን ፖለቲካ እኮ አየን። ነው እናንተ በሴት ልጅ እንባ የምትሸቅጡትን የሰከረ ፖለቲካ እኮ አየን። ክብርት ከንቲባ አዳነች አበቤ በምን አይነት ስሜት አይኖቻቸውን ባቀረው እናትነት በሚታይበት ገጽታ ወዳጅነት በሚታይበት ፊት እንስፍስፍነት በሚታይባቸው አይኖች እምባቅርረው ከኮሜርሻል ሴክስ ወርከርነት ከሱስ ከተለያዩ ጥንቅጥ ያወጧቸውን ሴቶች በምን አይነት ስስት እየተመለከቷቸው እንደነበር እነሱም ክብርት ከንቲባዋን እንዴት አድርገው እንዳመሰገኗቸው እስቲ በዚህ ቪዲዮ ተመልክተን እንመለስ። ያንን የትላንትና አስከፊ ሕይወት ተንበርክካችሁ እጅ ሰጥታችሁ እዛ ሳትቀሩ እድል ስታገኙ እድሉን በሚገባ ተጠቅማችሁበት ውጣውረዱን አሸንፋችሁ በእድላችሁ የተገኘውን ጥሩ ስልጠና ተጠቅማችሁ ወደ ተግባር ቀይራችሁት ዛሬ ለስራ በቅታችሁ፣ ከዛሬ በኋላ ሰራተኞች ናችሁ እና ይሄ ለእኛ በጣም ድንቅ ነገር ነው። ብዙ ነገር ተደርጎልኛል፣ ተለፍቶልኛል፣ ብዙ ህክምና ተራወርጦልኛል። ከሞት አፋፍ ነው ያተረፉኝ። ሁላችሁንም እግዚአብሔር ያክብርልኝ። እናቴ እግዚአብሔር ያክብር፣ እድሜሽን ያኖረልን፣ አትለይን። መብራ መስከረኞች አንድ ቀን በህይወቴ እንደዚህ ለወጣለው ከሰው እኩል ከጓደኞች እኩል እኖራለው የጓደኛ ፍቅር አላቅም። ብቻ ኔ በሶስት ውስጥ መሃል ውስጥ ነበር ያደግኩት። እንዳያችሁት ነው መሪነት እናትነትና ሴትነት ሲደመርበት ጎበዝነትና ህልምነት በደንብ ተደርጎ ሲጨመርበት ያለውን ገጽታ የአበቤ ደሳ ልጅ አዳነች አበቤን ይመስላል። አይተነዋል፣ ምን እንደሚመስል አይተነዋል። ልዩነታችሁን ነክተን ዳሰን አይተነዋል። እናንተ በሴት ልጅ የምትሰሩትን ፖለቲካና እነ ክብርት ከንቲባ አዳነች የሚሰሩትን ትክክለኛ የሴት ልጅ ስራ አይተነዋል። አይን አይቶ ልብ ይፈርዳል እኮ ይሄ በአማራ ስም የነግዱ ፖለቲከኞች ምን አይነት ፖለቲካ እንደሚሰሩ አይተናል። ተቃዋሚዎች ምን አይነት ፖለቲካ እንደሚሰሩ አይተናል። ሴትነት እውነት ነው። ሴትነት ክቡር ነው። ሴትነት በጣም የላቀ ትርጓም ያለው በሴት እጅ እንዳደገ ወንድ ለሴቶች የሚሰራ ስራ ለሴቶች የሚደረግ ኮንፈርት ተውል ለሴቶች የሚሰራ ማንኛውም ነገር ያረካኛል። እና ክብርት ከንቲባ አዳነች አበቤ በአንድ ወቅት ጠቅላይ ሚኒስትር አብይ አሕመድ የፕሮጀክት ሲመርቁ እንዳሉት ይሄኛው ለሰማዩ የሰራ ነው ነው ብለዋል። ይሄኛውን ከሰማዩ ያገኙታል። እነ መዓዛም ከሰማዩ ሂሳባቸውን ያወራረዱታል። እና ብርቱካንና ባዳነች መካከል ያለው ፖለቲካ ነው የሚሉትንም ፖለቲካ ለማድረግ የሞክሩትንም ሰዎች ምንነትና ማንነት የሚገልጽ ነው። ደግሜ ላለሁ፣ የአበቤ ደሳ ልጅ በዚህ ስራቸው ማንም ያመሰግናቸዋል። ክብርት ከንቲባዋ በዚህ ስራቸው ማንም የማይዘነጋውን ስኬት አስመዝግበዋል። ማንም ባያመሰግኖት፣ ራሱ እሳቱን የተቃጠሉት፣ አፎቱ የለበለባቸው፣ ፍሙ ያቃጠላቸው ሴቶች አመስግነውታል። ይሄኛው ግን ዋጋው ከሰማይ ነው። ካድሬ እንዲያሽሞነሙኖ የሚያስፈልግ ስራ አይደል። ነጋሪ የማያስፈልገው ስራ በጋዷቸው ሁልጊዜም እረፍት ከሚዙቁበት ስራ ይሄ ነው። ይሄ ነው ፖለቲካ በሉት፣ ደግ እሰይ። እና ክብርት ከንቲባ እንዲህ አይነት ፖለቲካ ደጋግሞ ይስሩ፣ ይመቾት። ቺርስ ብዬ ወደ ዕለቱ ጉዳይ እገባለሁ። ጋይ፣ ዘወይ ዶክተር አብይ አሸንፏል አሸንፏል። ተሳግቶላቸዋል። ወደ ቀይ ባህር የሚወስደውን ሀይዌ ጨርሶታል። የጌዲዮን ጢሞቴዎስ መስሪያ ቤት ነገር ተቃንቶለታል። የአብይ አሕመድ የዲፕሎማሲ መንገድ መሬት መሬቱን አስፓልት አስፓልቱን ምቾት ምቾቱን እያሳለጠው ነው። አፍንጫ የስር ቀይ ባህር ይሸተኛል እጆቼ ላይ የባህር በር ቼዝ አደራረጎች ቀምራቸው ተሰርቶ ቁጭ ሲሉ እየተመለከትኳቸው ነው። ወደ ቀይ ባህር ማዝለቂያው መንገድ ተሰርቷል። በዛላንበሳ በኩል አይደለም፣ በአፋር በኩልም አይደለም። በጎጃም ተሰርቷል። በጎጃሙ ምንጭ በሰከላው ግርማ በሰከላው ውድ ወርቃችን ባባይ በኩል ወደ ቀይ ባህር የሚወስደው መንገድ ተሰርቷል ለምን እንደዚህ ያለ ልትሉ ትችላላችሁ? ለምን ማለት አሪፍ ነገር ነው ህዳሴ ከስድስት ወር በኋላ ስራ ይጀምራል እ እዚህ ጋር ምን እንላለን መሰላችሁ ከገጣሚው ተውሰን ፊት ፊቷን ብታይ? “ጠሪዋ በዛ ለስንቱ ትዞር፣ አንድ አንገት ይዛ።” ይሄ ነው የአብይ አህመድ መንገድ። ፊት ፊቱን ቢያይ ጠሪው በዛ ለስንቱ ይዙር ያለው አንድ አንገት፣ አብይ አህመድ ዞር የሚልለት ሲጠራው ቤት የሚለው ድምፅ ህልሙ ብቻ፣ የኢትዮጵያ መጻኢ ብልጽግናና ተስፋ ብቻ የኢትዮጵያ መዳረሻና ከፍታ ብቻና ብቻ ነው። ይሄ የማይብራራ ስኬታችን ባይዘዌ እንደ ክራይሲስ ግሩፕ ያሉ ገጾች የቻይናውን ፕሬዚዳንት፣ የአሜሪካውን ዶናልድ ጄ ትራምፕ፣ የሩሲያውን ቭላድሚር ቭላድሚሮቪች ፑቲን ስም ከጠቀሱ በኋላ ከምስራቅ አፍሪካ አብይ አህመድ አሊ የሚል ስም ጠቅሰው ያንን ታቡ የነበረ ጉዳይ ያንን የማይነሳ ጉዳይ ያንን የማይተረክ ጉዳይ አንስቶ ይባስ ብሎም አናሊሲስ ሲሰሩ ሲተነቢዩት አብይ ወደ ቀይ ባህር ይገሰግሳል፣ ይህም አሁንም ይሆን ይመስላል እያሉ ነው። ይህ በንዲህ እንዳለ ይህ በንዲህ እንዳለ በብርቱካን ጉዳይ የተሸፈነው የጠቅላይ ሚኒስትር አብይ አህመድና አሜሪካ ውጭ ጉዳይ ሚኒስትር የስልክ ልውውጥ በጣም በርካታ ጉዳዮች ተነስተውበታል። አሜሪካ በህዳሴ ግድባችን ላይ ያላትን አቋም አለዝባለች። እንደማያዋጣት ገብቷታል። ምክንያቱም ጠቅላይ ሚኒስትሩ ከስድስት ወር በኋላ ህዳሴ ጀምራል የሚል ተኩሷቸውን ተኩሰዋል። ግብጾች ተርበርብደዋል። ሂሊዮፖሊሶች ተቀጥቅጠዋል። የአልሲሲ ቤት ረፍታቷል። የአስመራው ሰውዬ ተጨንቋል። የአራት ኪሎ መንግስትስ በዝምታ ምታ ዝም ብለህ ስራ በሚል ቋንቋው ወደ ፊትለፊት እየገሰገሰ ነው። ወደ ፊትለፊት እየተገሰገሰ ነው። አሁን ሳውዲ ሄደው ቢያነጥፉ አነጥፈውም ቢለምኑ፣ ቢንዛይድ ጋር ቢማጸኑ፣ ኤርዶዋን ጋር ቢያለቅሱ፣ አልሲሲ ጋር ቢንበረክኩ የማያቆሙት ብርቱ ክንድ አራት ኪሎ ላይ አለ። አፈወርቂ ይህንን ባስተውሎት የሚመለከቱት ይመስለኛል። የእስራኤል ድጋፍም እንዲሁ እስራኤልም ከኢትዮጵያ ጎን መሆኗን ተናግራለች። የእስራኤል ውጭ ጉዳይ ሚኒስትር ወደ አዲስ አበባ ሊመጡ ባሉ ሰሞን የአሜሪካ ውጭ ጉዳይ ሚኒስትር የስልክ ጥሪያቸውን አንስተው ወደ አራት ኪሎ ደውለዋል። የአራት ኪሎ አለቃ ለስልካቸው ምላሽ ሰጥተዋል። በምልልሳቸውም በርካታ ጉዳዮች ተነስተዋል። አራዳ ለአራዳ መችሸባ ወድና እዚች ጋር እንሰማዋለን። እስኪ እንደዛ ነው፣ እንደዛ ነው። አሁን ጀዋር መሐመድ ቢላላክ አንዳርጋቸው ጽጌ ቢከፈለው እነ መአዛ መሐመድ ድራማ ቢፈጥሩ ምንም የሚለወጥ ነገር የለም። የጎጃሙን ችግራችንን የጎጃሙ ችግራችን ስል ዘመነ ካሴ እንዳይመስላችሁ። ዘመነ ካሴ እኮ ችግራችን አይደለም። ዘመነ ካሴ ምናምን እነ መአዛ መሐመድ እኮ ችግር እኮ አይደለም። እነ ጀነራል ችግር እኮ አይደለም። እነሱ እኮ ቤተ ሙከራ አይጦች እኮ ናቸው። ተዋቸው እነሱ እነኚህ ቤተ ሙከራ አይጦች ተዋቸው። ችግራችን የሰከላው ምንጩ አባይ ያንዱን ውሃ ጥያቄ መልሰን ባንዱ ውሃ ላይ ነው ወደ ቀይ ባህር የምንሄደው።

ያ አድርግለት አብይ አሸንፏል። ስለ አብይ አላሸነፈም፣ ኢትዮጵያ አይደለም ያሸነፈው ኢትዮጵያ ነች ነው ያለው። ወዳጅ አትንቆለባበስ እና አብይ አሸነፈው ለአባት ሀገር ሩሲያ ነው እንጂ ለእናት ሀገር ኢትዮጵያ እንጂ ምን ነው የሚያምት አየው። ሰሞኑን ያለውን ፖለቲካ ያየ ሰው አሁን ወደ ደም ጠላም ከአብይ ጎን መሰለፍ አለበት። መአዛ መሀመድ ሰምታችኋታል፣ በስልክ ልብጡ ላይ ምን እንዳለች ተከበሻል፣ ወደዚህ ብትሄጂ መንግስት ይይዝሻል፣ ወደዛ ዛብቴጅ አማራ ይገልሻል። ወደ ፋኖ ነው ሄጂ ማዝዬ ይህንን ስጋና ደም አልገለጠልሽም። አማራና ፋኖ ፋን ነው አንድ አይደሉም ስንል እኮ የሰነበት ነው። ይሄን እኮ እንደው ይሄንን ስጋና ደም የገለጠላት ይመስላችኋል? እኔ ስጋና ደም የገለጠላት አይመስለኝም። ይህንን ስጋና ደም አልገለጠልሽም። ቴንክ ዩ ፋይናሊ አግኝተሽና ኬንድሪክ ላማር ምን አለ ይጋራ ፖፕ አውት አሳየው ላላየው ማለት ነው ብላለች። አንቺ ልጅ መአዛ መሀመድ መናለች። አማራና ፋኖ አንድ አይደለም ከመጣሽ ማርያም ታምጣሽ። እንዲህ ነው እንጂ። የአማራ ሕዝብ አንድ ጉዳይ በደንብ አስምሮ ማወቅ አለበት። ቅቤ በረደኝ ብሎ ከእሳት አይጠጋም። በኢትዮጵያ ፖለቲካ ውስጥ ያሉ ጽንፈኞች አንድ ጉዳይ በአጽንኦት ማየት አለባቸው። በቲፒኤልኤፍ ቀንበር ውስጥ ያሉ የትግራይ ወጣቶች አንድ ጉዳይ ማየት አለባቸው። በነኝ ሴረኞች ድር ውስጥ ያለ የትኛውም አካል አንድ የሀገሩን ተረት ደጋግሞ ማሰብ አለበት። ቅቤ በረደኝ ብሎ ከሳት አይጠካ ያቀልጣል። እነ መአዛ መሐመድ አሁን አምኗቸው የተጠጓቸውን ሰዎች አቀልጧቸው፣ አቀልጧቸው። የራሳችን ቅሌት ነው። ዝም ነው። ጭጭ ነው። ሌት ስራን ብላለች፣ ጠፍታለች። በእነሱ የመንደር ፖለቲካ ግን አብይ አሕመድ የሚባል ሰው የለም። ተራርቀዋል። ብራዛ ሰፈር እኮ ቀይሮ እኮ ነሱ ደውሉለት፣ እኔ ስልኩ የለኝም፣ እስኪ ደውሉለት። ሰፈር ቀይሮ እኮ ነው አብይ አሕመድ ምንም ሊገናኙ አልቻሉም። እና ይህን ታቦ የነበረ ጉዳይ አንስቶ ወደ ድላምት ወደ ቀይ ባህር የምንሄድበት መንገድ ተሰርቷል። ህዳሴ ከስድስት ወር በኋላ እኮ ብሏል። ባይዘው ይኔ ደጋግሜ እየመጣው እንኳን ደስ አላችሁ እላችኋለሁ። ሰሞኑን ከነጫሜ ነው እየተኛለሁት እቺ ብርቱ ካሚላ ሴትዮ መታገር አጋባችኝ እንጂ የነለጌ ጉዳይ ጭንቅላቴ አደረገው። ታቦ የነበረ ጉዳይ ተነስተዋል። የባህር በር ጉዳይ ነገራችን ታቦ የነበረ ነው። ይህን ጉዳይ ከዚያ ፊትም ሳነሳው ነበር። እንዲህ ተመለከተ ነው። እንመለስ። ያ ሁሉ አውሮፓዊ ሀገር ያ ሁሉ ሀገር እየተጠራራ እየመጣ ጅቡቲ ላይ የጦር ሰፈሩን ሲገነባ አንድም ቀን እንደ ሀገር ለመታየት ያልሞከርንን ያ ሁሉ ሀገር እየመጣ ዙሪያህን ሲከብስ፣ ሶማሌና ጅቡቲ ሲጠራራና ሲቀመጥ፣ አንድም ቀን እንደ ሀገር ለመታየት ያልደፈርን የምንጠላትን ሀገር የምንመራ እስኪመስል ድረስ እጃችን አጣጥፈን የተቀመጥን ዜጎች ነበርን። ለእኔ ይሄ ጥያቄ መሳካቱ አይደለም እኮ ጥያቄው ከአፉ ከጠቅላይ ሚኒስትር አፉ ከጠቅላይ ሚኒስትራችን አንድ በት መውጣቱ ሀውልትነቱ የህዳሴን ያህል ነው። ትክክል። ለእኔ ህዳሴ ነው ይሄ አታሳንሶም አታቀለውም። ታቡ ነበር፣ አይነሳም ዝም ጭጭ፣ ኃጢአት ነው ይመስልን። እንዳያችሁት ነው የባህር በር ጥያቄን አንስቶ እዚህ አድርሶት፣ ወደ ቀይ ባህር የሚወስደው መንገድ ደግሞ በአባይ በኩል ሰርቷል። እየሄድን ነው፣ እየሄድን ነው፣ በቃ መሄዳችን። ባይ ባይ ባይ፣ ደህና ሁና ትበይኝ ምናም ብትሉ አንሰማ። ደህና ሁኑ እያልናቸው ተፈርቀይረን ሄደን እኮ ነኝ አሁን ሁን ሰፈር ስለቀየርኩኝ በቃ ምን ማድረግ እንችላለን፣ እንግዲህ ጀዌ የቀዌ እንግዲህ ምንም ማድረግ አልችልም። የነ ጀዋር ክስረት የነ አንዳርጋቸው እምባ በዚሁ ባባይ ፖለቲካ ላይ ያረጋግጣል። አብይ አሕመድ ህዳሴን ሪቫን ሲቆርጠው ነገሮች ያበቃል። አሁን የሰከላው ምንጭ መስመር ይዞለታል። ሁሉም ችግራችን የውሃን እንደሆነ ካመንን አንዱ የውሃ ችግር ከተፈታ ወደ አንዱ የውሃ ችግር የሚወስድን መንገድ ሀይዌ ነው። እናሸቀጥጠዋለን። ወደዳችሁም ጠላችሁም የኢትዮጵያ ከፍታ ይረጋግጣል። አባይ ጣና ሞልቶ ያልፋል። የተመቸው የሚመጣውን ቀን ጭርሱን አይቸው እንዲያሉ ሾሆ አሁን እንዲሁ ተየም ተየም ብለን ወረድ ያፈረመ እበል የፈረመ አላህ አልፈረመ ነገሩ ከረመ ይላል ብሎ ሾሆ። እንዲህም እንዲህም ሆኖ ነገራችን ይሰምራል። እንዲህም እንዲህም ብሎ በጀ ይባላል። በዱዓ ነው እንጂ በዱላ የሚሆን ነገር የለም ተብሏል። ዱዓና ጸሎታችን ተሰምቶ ኢትዮጵያችን ወደፊት ለፊት እንዲሁ እናሸንፋለን፣ አልያም ደግሞ እናሸንፋለን ሌላ አማራጭ የለንም። ተሳክቶልናል። ደጋግመን ነው የምናነሳው። ይንን ድልና እንደዚህ በዲፕሎማሲ መንገድ ያለው ሊያደበዝዙት አጀንዳ ላይ ቀርጽሎ ሲፈልገው ድል ሰሞንኛው ድላችን ነው። እየገሰገሰን ነው። እያፈካ ነው ነው የአራት ኪሎ ሃይዌይ ተያይዞታል። እና እነገዴ ጥርሰ ሸራፋ ፖለቲከኞች ፖለቲቀኞች እና እንዳር የኢሳያስ ውሾች እነ ጀዌ ቀዌ የከሰሩ ምንም ቢሎ ምንም ቢሎ የአራት ኪሎ ጉዳይ ግን እየተሳለጠ የአራት ኪሎ ጎዳና ግን መስመር እያያዘ ነው። እና የበለጠ ይስመርልህ የበለጠ ይቃናል ነው የምንለው። ሌላ የምንለው ጉዳይ የለንም፣ ሌላ ጉዳይ የለንም። ቀነኝ ሰዎች ፖለቲካ ይሄ ነው። የአራት ኪሎ ፖለቲካ ግን ይሄ ነው። ለማንኛውም ወደ ቀይ ባህር በአባይ በኩል እየሄድን ነው። ወደ ቀይ ባህር በአባይ በኩል እየሄድን ነው። አንጉርጉሮ ይብቃ። እየሄድን ነው እየሄድን ነው ትላል። አንዳርጋቸው ሂድና ንገረው ለዛ ሰውዬ ተላቀሱ። ምንም ማድረግ አይቻልም። ሆኖ የምታዩት ጉዳይ ነው። ባይዘው አብይ አሕመድ ካለማያረጋት ነገር የለች ጊዜ ጉዳይ ነው። በዚህም ተባለ በዛ ይሳካል። ኬንያም እያየች ሱዳንም እየተመለከተች ደቡብ ሱዳንም እየሰማች ግብጽም እየሰማች ወደ ቀይ ባህር እንገሰግሳለን። ማቻር እያል ቡርሃን እያል ሳልቫኪርም እያል ሳህያዝ አፈወርቂም እያል አልሲሲም እያል ትራምፕም እያል ፑቲንም እያል ቬንዛይድም እያል ኔታንያውም እያል በአባ ኤርዶዋንም እያል ሱዑዲም እያለች የትዝታውሌ ሁሉም ጋር ተጫውቶ ኳታርም ቱርክም ስቆ አሜሪካም ቻይናም ካርታውን ሳብላ ያጣርጎ ብሪክስም ጂ ሰበንም ተመላልሶ ብሪክስም አውሮፓ ብረትም ስቆ ሁሉንም አጫውቶ ተመድም አፍሪካ ብረትም ድምፁን አሰምቶ የኢትዮጵያን የባህር በር ጥያቄ ሊመልስ ከደጃፋቸው ቆሟል። ወደ ቀይ ባህር

ጾማችሁን ወቅት አላህ ይቀበልላችሁ ለቅዱሱ የረመዳን ወር ደግሞ ለቀጣዩ ያደርሳችሁ ምኞቴ ነው። ጾም ላይ ለምትገኙ ደግሞ ኦርቶዶክስ እህት ወንድሞቻችን እናንተም እንግዲህ ጾም ወቅቱን አስጨርሶ በሰላም ለፋሲካ በዓል እንዲያደርሳችሁ ከአሁኑ ምኞቴ ነው። መልካም የጾም ወቅት። ዮሐንስ ኮርነር ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እኔ ግን ሁሌም እንደምለው እንደማይለወጥ አንድና ውድ ቃል አዲስ ትውልድ አዲስ ተስፋ፣ ሁሉም ጥሩ ይሆናል እኔና የእናንተ ሀገር እንደ ልማዷ ታሸንፋለች። ዮሐንስ ኮርነር ላይክ ሽር ሰብስክራይብ ማድረግ እንዳይረሳ። ፈጣሪ ኢትዮጵያና ሕዝቦቿን አብዝቶ ይባርክ። ቻው ቸርቆ